ሰላም ውዶችዬ እንኳን ለፋሲካ በዓል በሰላም አደረሳችሁ አደረሰን። ዳቧችን በብረት ድስት እንግዲህ ፏፍሽ ብሏል ማለት ነው። እና ላይክ ሼር ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ደግሞ በ2017 ዓመተ ምህረት እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት ነው። ያው በሰው ሀገር ላላችሁ እንግዲህ እግዚአብሔር ወደ ሀገራችሁ በሰላም እያስገባችሁ ማለት ነው፣ ያስገባን እኔንም ይጨምራል እና ዛሬ እንግዲህ ተመልከቱት፣ ዳቧችን በዚህ መልኩ ፏፍሽ እያለ ይገኛል ማለት ነው። ቭሎግ ነው የሰራሁላችሁ። ከዛም በኋላ አዘገጃጀን ማታ ደግሞ በዚህ መልኩ አከበርን ማለት ነው። እስኪ ተመልከቱት፣ ምን ይደረጋል፣ አይ ብቸኝነት ብቸኝነት ትላላችሁ። ሁለት ሳህን አቀረብኩ። ቢያንስ በመንፈስ እንኳን ብሶ አብሮኝ ቢኖር ብዬ ማለት ነው። መስኪ ተመልከቶት በለሙያ እኮ እንዳለ ነው። ዳቦ በጣም ይለያል። የሆነም ማለት ነው። ዶሮውን እንኳ ተውት፣ አቃጠለኝ በህንድ በርበሬ ሰርቼ ማለት ነው። ወይ ሞያ ዳቦ ግን እየለለ ነው የሚመስጠው። እንዴት አባቱ እንደሚያምር ኦሜጋድ! እውነቴን ነው የምላችሁ ብትመጡ ደስ ይለኝ ነበር። እስኪ ተመልከቱት፣ እንዴት አባቱ ያምራል ወጡ። ኦ ሜ ጋድ አፍኮርስ፣ ዋው ነው ይሄ ፋሲካ ወጣችን። እንግዲህ ተመልከቱት፣ ወጣችንን እንደ ተሰናብቶታል ማለት ነው እዩ

ለማንኛውም ያው በዚህ መልኩ ከዋልን ለትውስታ ያህል ደስ ይላል ብዬ ነው እየቀረጽኩላችሁ